ሰላም እንደምሰነብታችሁ ውድ ተመልካቾቻችን የዕለቱን ዜናዎች ይዤላቸው የቀረብኩትን እኔ ዶች ሰልሞን ነኝ። አብራችን አብራችሁን ቆዩ። የሁለተኛ ደረጃ ግቢ በወረዳው ለሚገኙ የሁለተኛ ደረጃ ትምህርት ቤቶች የልምድ ልውውጥ እንዲያደርግ መመረጡንና በእለቱ በዕለቱ ሐሙስ ኅዳር 25 2018 ዓ.ም ትምህርት ቤቶች መጥተው ተሞክሮ መውሰዳቸው ርዕሰ መምህርቷ አስታውቀዋል። ከአንደኛ እስከ አራተኛ ክፍል ለሚገኙ መምህራን ክሪኤቲቭ ቲቸር በሚል ስሙያ ማሳደጊያ ስልጠና ተዘጋጅቶ መሰጠቱን ትምህርት ቤቱ አስታውቀዋል። ክሪኤቲቪቲያችን ማተር ያደርጋል ለልጆቹ ለውጥ ሰው ላንጉጅ ስታርት ፍሮም ኢንሳይድ ከዛ ውዴት ይወጣል ወደ ውጪ ቲንኪንግ ካምስ ፍርስት በእንግሊዝኛ ማሰብ ስንችል በእንግሊዘኛ ማውራት እንጀምራለን። የብሔር ብሔረሰቦች ቀን ከአምስተኛ እስከ ስምንተኛ በሚገኘው ግቢ በዕለተ አርብ በደመቀ ሁኔታ ታስቦ መዋሉን የፕሮግራሟ አዘጋጆች ተናግረዋል። ስለሚጥል ህመም የግንዛቤ ማስጨበጫ ከአንደኛ እስከ አራተኛ ለሚገኙ ተማሪዎች የክብሪት ጭስ በሚጥል ህመም የወደቀን ሰው አያነቃም በሚል ርዕስ ተሰጥቷል። ከዜናዎቹ ጋር እኔ ዶች ሰለሞን ነበርኩ። እስከ ሳምንት ቻለን ሳምንትቀኝቀኝምንደረግአደረግ ይመስላቸዋልደጎ እናደረጋል በጣም ቆንጆ